ብትወድም የሆን ነገር ደግሞ እንደዘመኑ የረዳትም ምንም እኔ በቤተሰብ በጣም ነው አባቷ የምትወደው። እንደ እናትም አባትም ያሳድጋል። በጣም ዋጋ ከፍሎላታል። ሶ ለቪዲዮ ለማስረዳት አይመችም እና ከእሱ ትእዛዝ የምትወጣ አይመስልኝም። እኔም ድጋፍ ከእሱ ሲሽን ካለ እናሳምናለን ነው። እኔ ደስ የሚል ትዳር ውስጥ ለምገባት የምፈልገው እንኳን እሱን አገባሽ የሚል ቤተሰብ ጋር እንኳን አገባት የሚል ቤተሰብ ጋር ነው። አክቹዋሊ የእኔ ቤተሰቦች ትንሽ ነቃ ደንግጣሉ ናቸው። ደስ ነው የሚላቸው። እኔ መመርጠውን ይመርጣሉ። እናት በጣም ያራዳለች። አዲስ አበባ ማደግ ብቻ ሳይሆን ምትረዳ አራዳ ባይሰቡ የሚረዳ ነው። ያደገበት የተወለደበት ቦታ ነው አይደለም የሚወስኑ እና የኔ ማዘር ያራዳ ልጅ ናት። ወላሂ ብሮ ነው ሰው ፊት አላመጣትም ብዬ ነው እንደዚህ ላይቭ ላይ እንጂ ወደ ሚዲያ በመጣት በጣም የምትወዷት እናት ያለች ግልጥ ያለች በጣም አስተሳሰቡ አሪፍ ለምክሯ ምክሮቿ ርጥ ብዙ ላይቭ ጣውረድ ና የች ምናምን እናት ነያለች ለሚያልኩ ሰላም አለይኩም። እድሽ ፈኪሀ ምን አይነት ምንም አይደለች ምን አይነት ስነ ስርዓታ ብቻ ይበቃል። ግን ጌታን ግን ፈኪሀ በጣም ሺዝ ስርዓት ያላት ልጅ በላይም ሬ ነው። በደንብ ጠንቅቃ ህጎቿን የምታውቅ ሰዎችና ስርዓቷን የምታውቅ ባህላዊ ሰው ናት። ባህላዊ ሰው ናት፣ እና በአሁኑ ጊዜ ባህላዊ ሰው ትንሽ ነው ያለው። ኮመንት ላይ እንደምትረገጠ አይደለም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድ ቤተሰቡ ሰላም ብያለሁ። እንግዲህ ኢሳም ደግሞ በአዲስ መጥቷል ማለት ነው። ኢክራምንም ፈኪሀንም እያመሰገነ የሚገኝ ወንድ ነው። ምንም ነገር አላላቸውም ማለት ነው። በቃ እያመሰገናቸው ነው ያለው። በአዲስ መጥቷል ማለት ነው። በቲክቶክ መንደር እንግዲህ በአዲስ እየመጣ ነው ያለው። ኢክራም አባቷን አክባሪ እንደሆነች፣ ከአባቷ ቃል እንደማትወጣ፣ አባቷ ልክ እንደ እናትም እንደ አባትም ሆኖ እንዳሳደጋት በቃ አባቷ ደግሞ እሱን እንደማይ ወደው ዱርዬ መስዬ ነው የምታየው ብሏል። እንዴት ነው ከትምህርት ቤት ጓደኛ ይዛ የምታስተዋውቅ ቤተሰብ ምናምን እንደዛ ነው የመሰልኳቸው ነው ያለው። እንደዛ መስያቸዋለሁ እያለ ነበረ እንግዲህ አባቷ ያው አልወደደም። እሷ ደግሞ ሌላ ልታገባ ነው አንጥታ ያላቸው ወይም አንጥታ ምናምን ያለው ብሏል ኢክራም። እንግዲህ አንጥተው ላታለ ና አንጥታ ያላቸው ነ ያለው። በሌላ በኩል ደግሞ ምን ብሏል ኢክራም ትልቅ ናት፣ እኔ ቤተሰብ መሀል እሷን ማግባት አልፈልግም የሚል ቃላትም ተንፍሶ ነበር ማለት ነው። ኢክራም አሁን ከሱ ትተልቃለ አላቅም። ትልቅ ናት፣ እሷ ትልቅ ናት ምናምን የሚል ሌላ ቪዲዮ ላይ ሰምቻለሁ ማለት ነው። የተቆራረጠ እየለቀቁ ነበረ። አንድ ሰው አልፈልግም ሲባል ያቺ ሴት ወይም ያ ወንድ ከርቶን ሲሄድ ወይም ሴቷ ከርታን ስትሄድ የሆነ ስም ነገር በቃ የሆነ የሆነ እሷን የሚሰብር ነገር ጣል ማድረጋችን አይቀርም ወንድም ላይ ሆነ ሴትም ላይ ማለት ነው። እንግዲህ ኢክራምን እንጃ ስናያት አናቅም። እስካሁን ያገባች አላገባችም እንግዲህ ገና መሰለኝ እኛ ምናውቃት ነገር የለም ሚዲያ ላይ እንጂ ምናቃት እና እሱ ትልቅ ናት፣ ቤተሰብ መሀል ማግባት አልፈልግም ምናምን ነው ያለው። እሱ አልፈልግም። ኢሳም እኮ መጀመሪያ አንተ አልፈልግም አላልክም። ኢክራም እኮ ናት አልፈልግም ብላ፣ አባቷ የፈቀደውን ነው፣ አባቴ እሺ ያለውን ነው፣ አባቴ የፈቀደልኝን ነው ማገባ ያለችው እንጂ አንተ እኮ አላገባሽም አላልካትም። እንዲያውም ቁርጥሽን ንገሪኝ እያልክ ነበር በሌላ ቦታ ማለት ነው። ቁርጡን ንገሪ ለምንድን ነው ዝም የምትዩ ሌላ ቦታ ላይ ደግሞ እወድሻለሁ ያልክ ያልከውም አለ እዚህ ላይ አላስገባሁትም እንጂ ቪዲዮ ስለሚረዝም የነሱ እወድሻለሁ የሚላትም ቃላት አለ ማለት ነው ብሏታል ብዙ ነገሮችን ይላታል እንደሚወዳት ነው እንትን የሚለው ግን ኢሳም እየተረጋጋ ሰው ነው አዎ የተረጋጋ ሰው ነው እንደ ሌሎቹ ሚዲያ ላይ ወጥቶ እንቧ ዘራፍ አላለም አላለቀሰም በቃ እንቢ ያለች ብሎ ምናምን ምናምን አላለም። ግን ካሁን በላይ ዘፈን አወጣለሁ ነው ያለው ማለት ነው። ሙዚቀኛ ልጆ መሰለኝ ዘፈን አወጣለሁ ካሁን በላይ ብሏል በኢክራም ምክንያት። እና ዞሮ ዞሮ ኮሜንቶች ናቸው የሚያስለፈልፉት። ኮሜንቶች ከታይ በቃ ኢክራምን ጉዳይ ምን አደረከው ፈኪሀ፣ ምንህናት? ኢክራም ምናምን በቃ ሲሉት ለዛ ምላሽ ሲሰጥ አንዳንድ ቦታ ላይ አፉ መለጥ ይላል ማለት ነው አፉ መለጥ ስላለው ኢክራም ትልቅ ናት፣ ቤተሰብ መሀል ምናምን ብሎ ሲል ያችን ቀን ጨብ አድርገው አንጥተዋታል ማለት ነውና፣ ከተዋደዳችሁ ትልቅ ናት ትንሽ ናት ምንም አይሰራም፣ ችግር የለውም ተጋቡ። እሺ ካለች ተጋቡ ኢሳ፣ ምን ችግር አለው? እንግዲህ ፈኪሀ ደግሞ ተለጥፋለ የሱ ጋ ናት ማለት ነው። ስለ ፈኪሀ ደግሞ መልካምነት ተናግሯል ብያችሁ ነበረ በሌላ ቪዲዮ ላይ። አሁን ይሄውና አንጥቻለሁ ማለት ነው፣ ስለ ፈኪሀ መልካምነት ጥሩነት፣ ጨዋነት ተናግሮላታ መስክሮላታ ማለት ነው እና ፈኪሀ እህታችን ህታችን የእኛ ቆንጆ እህት ማለት ነው። ጥሩ ሴትና ባለሙያ ሴት በቃ ከሱታራ ሴት ከሆንሽ እንወድሻለን። ግን ሚዲያ ላይ የምታስተምሩት ነገር ኢስላምን አይወክልም የሚለው ነገር ነው። እኛ ትንሽንትን የሚለም ማለት ነው ስነ ስርዓት ባለው መንገድ በቃ ወደርኩ ፈቅርኩህ እንዲህ አልኩልህና እንደገና ደግሞ የሴትን ክብር የሴት ክብር የሚባል ነገር አለና የሴትን ክብር የሚነካ ዝቅ አርጎ በሚዲያ ላይ አንድን ሰው ወደርኩህ ብለሽ ብትጠይቀው ችግር የለውም። ግን በአደባባይ ይሄን ያክል በዚህ ሁላ ህዝብ ላይ ለምን አልሽ ተብሎ ነው የተሰደበችው። በቃ ያ ነው አለፈ። እንግዲህ እንደ ውሻ ጮህንባት በየኮሜንቱ ምናም ምናምን እንደምትሰርቧት አደለችም ብሏል። ስለሚያውቃት መሰለኝ ይህን የተናገረላት። እና መሰግናለን መልካም ነገሯን ስለነገርከን። ፈኪያ ደግሞ ይሄን ያክል ሰው እና ይሄን ያክል ልጅ ይሄን ያህል ኮስታራ ልጅ እና ጨዋ ልጅ ከሆነሽ በጣም ደስ ይለናል ማለት ነው። ሆታችን እንዳትበለሻሽብን ወደ መጥፎ ነገር እንዳትመሪብን እንፈልጋለን ማለት ነው። እንግዲህ የፈኪሀ አድናቂዎች ደግሞ በቲክቶክ ላይ ይንጫጩ ነበር ይንጫጩ ነበር። የመዳም ቅመሞች ማለት ነው። ሱብሃናላ እንደነ ሩታ ማለት ነው። እንደነ ሩታ ደግሞ ፈኪሀዬ እኔ እንደዚህ ኮኜ እኔ እኮ እንደዚህ በቃ አንችን እኮንትን ሲሉብኝ በቃ ልሞት ነበር። በቃ ተናድጄ ስምንት ቀን እኮ ታመምኩኝ፣ አንዷ ሁለት ቀን ታምሜ ጧት በጣም ተናድጄ መዳሜ ነች እንደው በጣም ቀስቅሳይ ነው የተነሳሁት ምናምን እማያወሩት የለም አልኳችሁን ላይ እማያወሩት የለም የመዳም ቅመሞች አድናቂዋ ማለት ነው የፈኪሀ ለምንድን ነው ግን አድናቂሽ በዝቷል ደግሞ ተሳዳቢሽን በዝቷል ማለት ነው እና ፈኪሀ ህታችን እንደዚህ ጨዋ ከሆነችልን አሪፍ ነው እንግዲህ ፈኪሀ ደግሞ ከማን ጋር እንደምትሆን አናውቅም ኢክራምን ትቶ ሱ ሊያገባት ነው መሰለኝ የሚሉ ወሬ አለ ክራምና ማናት ፈኪሀና ኢሳም ሊጋቡ ነው የሚል ሞሪ አለ። እንግዲህ በጤንናው መቼም አላሞገሳትም፣ በሰላም አላሞገሳትም ይመስለኛል። አይመስላችሁም? እያደናነቃት እያሞጋገሳት ነበረው ማለት ነውእና ይጋቡልን፣ እኛ ብቻ ወደ ኋላ ሊሄዱና ይጋቡልን። ማንም ጋር ከማንም ጋር ይሁን ማለት ነው። አይመስላችሁም? እኛ ከማንም ማንም ይሁን ይጋቡልን፣ ወደ ኋላ ሊዞሩልን፣ በቃ እኛ ሚዲያ ላይ አያሸብሩንም። አያሸብሩን። እኛንም ካሚታ ገላግሉን፣ ተጋቡ እያለን እልል እያልን ቪዲዮ እንስራ። እኛም እስ ከሚታ እኛንም ገላግሉን። አማናችሁ እኮ በጣም እኛ፣ ተው እንጂ አይሆንም።